ግንቦት 8 2017። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። በአዲስ አበባ ትናንት ምሽት የአብይ ወታደሮች ከፍተኛ ትርምስ መፍጠራቸው ተሰማ። ከወትሮ በተለየ መልኩ የብልጽግና ወታደሮች በአዲስ አበባ በየሰፈሩ ተሰማርተው ህዝቡን ሲያስጨንቁት ማደራቸውና መዋላቸው ተነግረዋል። በአዲስ አበባ የዶክተሮች አድማንም ተከትሎም ህዝቡ አመፅ ለማድረግ ወደ አደባባዮች ሊወጣ መሆኑም ተሰምቷል። ከዚህ ጋር በተያያዘ ሰበር ዜና ደግሞ ዶክተሮች ከ72 ሰዓት በኋላ ሙሉ በሙሉ የኢመርጀንሲን ጨምሮ ጠቅላላ የህክምና አገልግሎቶችን ሊያቆሙ መሆኑም ተሰምቷል። በአዲስ አበባ መንግስትና ህዝብም ተፋጠዋል። ዝርዝሩን እናሰማችኋለን። በሌላ በኩል ብልጽግና በጦር ሜዳም እየተወቃ ነው። የአማራ ፋኖ ብሔራዊ ኃይል መብረቄ ጥቃቱን አጠናክሮ ቀጥለዋል። የፋኖ ኃይሎች ትላንትና እና ዛሬ በወሰዱት እርምጃ የብልጽግና ጦር እሳት ላይ እንደወደቀ ምጭድ ሆኗል። በአርበኛ ዘመነ ካሴ ፊት አውራሪነት የተመራው የጎጃም ጦር በሰፊ ቀጠናም ባደረገው ከባድ አውደ ውጊያ ድል ሲቀናው በርካታ ያገዛዙ ጦርም ተደምስሷል። ጦር መሪዎቹን ጭምር ያስቀነደሸው ብልጽግና ከባድ መሳሪያም ሳይቀር በፋኖም አናብስቶች ዶግ አመድ ሆኖበታል። በሸዋ የሚገኙ የፋኖ ኃይሎችን ከበባ ውስጥ አስገብቶ የነበረው የብልጽግና ጦር ድባክ ተመቷል። ከበባውም ተሰብሮ የፋኖ ኃይሎች ድል አድርገዋል። ጀግንነትና ወንድማማችነት በታየበት በዚህ ውጊያም የወሎ ፋኖ ተወርውሮም ሸዋ በመግባት የብልጽግናን ከበባም ሰብሮታል። በጥቅሉ ከሁሉም ግንባሮች የተገኙ የአውደ ውጊያ መረጃዎችን በዝርዝር እንቃኛቸዋለን። በሌላ በኩል አርበኛ ምሬ ወዳጁ ከአምባሰል ተራራ ተነስቶም የብልጽግናን ጦር እየጠረመሰም አልፎም ድሮንና መድፍ ሳይበግረው በአባይ በ በርሃ እነ ዘመነ ካሴን አግኝቶ ኢንጂነር ደሳለኝ ሲያስብ ሸዋን አባይ በርሃ ላይ ተጠባብቀው ሶስቱ የፋኖ መሪዎች ማለትም አርበኛ ዘመነ ካሴ፣ አርበኛ ኢንጂነር ደሳለኝ እንዲሁም አርበኛ ዋርካው ምሪ ወዳጆ አባይ በርሃን አቋርጠው ቋራ ላይ ሲጠብቋቸው ወደ ነበሩ ወደ ወንድሞቻቸው ወደና አርበኛ ሀብት ወልዴ ያደረጉትን የመንገድ ላይ ጉዞና ገጠመኞች እዛም ቋራ ከደረሱ በኋላ የነበረውን ሁኔታ በዝርዝር ሁሉንም ሂደቶች የሚያስመለክት መረጃ ከቦታው አጠናክረናል እናስደምጣችኋለን። በሌላ በኩል ከነክርስቲያን ታድልና ዮሐንስ ቦያሎ ጋር በተያዘ አዲስ አስገራሚም አስተዛዛቢም መረጃም ወጥቷል፣ እንመለከተዋለን። ሰላም ጤና ይስጥልኝ አድማች ተመልካቾች እንደምን አረፈዳችሁ። ከላይ ባርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላድርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማች ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እንጠይቃችኋለን። በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩም በዳሚ ወዳደረኩት ዘገባ አልፋለሁ። አገዛዙ ሐኪሞች የጠየቁትን ጥያቄ ከመመለሱ ይልቅ በኃይል ለማዳፈን መሞከሩን ተከትሎም ከሚቀጥሉ ሰባ ሁለት ሰዓታት በኋላ ማንኛውም ሆስፒታል ሙሉ በሙሉ አገልግሎት መስጠት ለማቆም መገደዳቸውን ባለሙያዎች አስታወቁም። ይህ ከፊል አድማው ወደ ሙሉ ለሙሉ አድማም እንደሚዘዋወር ያሳወቁት የጤና ባለሙያዎቹም ማንኛውንም አይነት ሕክምና ኢመርጀንሲን ጨምሮም ምንም አገልግሎት እንደሚያቆሙም አሳውቀዋል ይህ ተከትሎ ግብር ከፋዩ ህብረተሰብ የጤና ባለሙያዎችን ጥያቄ መልሶም አገልግሎት የማይሰጥ አገዛዝ አንፈልግም፣ ከስልጣን ይውረድልን በማለት ህዝቡ ለሁሉን አቀፍ አድማ አመፅ ራሱን ማዘጋጀቱም እየተነገረ ነው። ትላንትናና ዛሬ በአዲስ አበባ ህዝባዊ አመፅ ሊቀሰቀስ ይችላል ብሎ የፈራው መንግስት ከወትሮ በተለየ መልኩ በየሰፈሩ ብዛት ያላቸው የፌዴራልና የመከላከያ ሰራዊት ከነሙሉ ትጥቃቸው አሰማርቶም ህዝቡን ሲያስፈራራም እንዳመሸነው ማረጋገጥ ይቻል ነው። ዛሬም በበርካታ የአዲስ አበባ ሰፈሮች ከወትሮ በተለየ መልኩ የመንግስት ወታደሮች አዲስ አበባን አጨናንቀዋታል። በአዲስ አበባ ከአሁን አሁን አመፅ ሊፈነዳብኝ ነው ብሎም በፍርሃት የራደው የብልጽግና መንግስት ዶክተሮችንም ማሰሩንም ቀጥሎበታል። ከሌሊቱ ስድስት ሰዓት ጎንደር ዩኒቨርስቲም ስፔሻላይዝድ ተማሪዎችን ቤታቸውን በመደብደብና በመስበር በሶስት ፓትሮል ይዟቸው መሄዱንም አረጋግጠናል። በሐዋሳም እንዲሁ ትላንት የነበረውን ግርግር መዘገባችን ይታወሳል። ዛሬ ደግሞ የሐዋሳ ዩኒቨርሲቲ ሆስፒታል አድማ ስላደረጋችሁ የሬዚደንት ዶክተሮች የተሰጣችሁን የመኖሪያ ቤት ለቃችሁ ውጡልኝ፣ ካለበለዚያ የሚደርስባችሁን ጠብቁ በማለት ዛቻ መሰንዘሩን ተከትሎ የሬዚደንት ሐኪሞች እንደምታዩት ሻንጣቸውን ይዘው ግቢውን ለቀው እየወጡ ነው። ጠቅላይ ሚኒስትሩ ቤተ መንግስት በአርባ ዘጠኝ ቢሊዮን ብር እየገነቡ ነው እየገነቡ ነው በአርባዘጠኝ ሳይሆን በአራት መቶ በአምስት መቶ ቢሊዮን ነው የሚገነቡት። ለምን አርባዘጠኝ እንደሆነ አላውቅ። በ500 ቢሊዮን ብር ቤተ መንግስት እየገነባው ነው ሲል ያወጀው የብልጽግናው አገዛዙ ጠቅላይ ሚኒስትር አብይ አህመድ ከፈጣሪ በታች ህይወትን የሚታደጉ የጤና ባለሙያዎችን ለጥየቁት የደሞዝና ጥቅማ ጥቅም ማሻሻያ መልሱ ግን እስርና ወከባ ሆኗል። እርምጃውን እንደሚያጠናክርም በመግለጫው አስፈራርቷል። ታላቁ መጽሐፍ ትብኢት ተዋርዳለች ይላል። ብልጽግና ግን በትዕቢቱ ቀጥሏል። ዶክተሮችም በመግለጫ ጋጋታና በእስርና እንግልት ከብረካንልም ብለዋል። ጉዳዩም ተጧጥፎ ቀጥሏል። ጉዳዩ እየከረረ ነው። በተለይ ዶክተሮቹ ከሰጡት ሰባ ሁለት ሰዓት ጊዜ ገደብ በኋላም ምን ይፈጠር ይሆናል የሚለው በርካቶችንም አሳስቧል። ይህ በእንዲህ እንዳለ ራሱ ህግ ብሎ ያወጣውን ህግ የሚሽረው የብልጽግና መንግስት በማናለብኝነቱ ቀጥሏል። አቶ ክርስቲያንና አቶ ዮሐንስ ትላንት ፍርድ ቤት ቀርበው በነበረበት ሰዓት አክቲቪስት ስዩም ተሾመም የከፍተኛ ፍርድ ቤት ኃላፊን እዛው ግቢ ውስጥ ሲያነጋገር እንደነበረም ታወቀም። ክሳችን በፍርድ ቤት እየታየ ባለበት ሁኔታ ስዩም ተሾመ እየተባለ ግለሰብ በፍትህ ሂደቱ ላይ ተጽዕኖ እየፈጠረ ነው፣ ስማችንን አጥፍቷል በሚል አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለም ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረባቸውን በተደጋጋሚ መዘገባችን ይታወሳል። የፍርድ ቤቱን ትዕዛዝ ተከትሎ የፌዴራል ፖሊስ ግለሰቡን ማቅረብ እንደማይችል መናገሩንም ባሳለፍነው ሳምንት ዘግበናል። ችሎቱ የፌዴራል ፖሊስ ግለሰብ ቤተሰቡን ማቅረብ አልችልም ካለ በቀጣይ ምን ማድረግ አለበት የሚለውን ብይን ለመስጠት በትላንትናው እለት ችሎቱ ተሰይሞ እንደነበረም ሚዲያችን የደረሰው መረጃም ይጠቁማል። በተመሳሳይ ቀንና ሰዓት ደግሞ ስዩም የተባለው ግለሰብ የከፍተኛ ፍርድ ቤት ፕሬዝዳንት ወይዘሮ ልሊስ የደሳለኝና የነአቶ ዮሐንስ ቦያሌውን ክስ የያዘውን አቃቢ ህግ ባለሙያ ጋር በመሆን ከተነጋገሩ በኋላ ወደ ቤቱ መመለሱም ታውቋል። ይህን ተከትሎ ዛሬ በዋለው ችሎት አቶ ዮሐንስ ያ የአገሪቱ የፍትህ ስርዓት በተለይ ዳኞችን በአደባባይ ሲዘልፍ የሚውልን ግለሰብ የፌዴራል ፖሊስና አስፈጻሚው አካል ማቅረብ አልቻልንም በሚል በድርጊቱም እንዲገፋበት ሲያበረታቱት አዝነን ነበር ብለዋል። አክለውም ነገር ግን የዳኞችን ክብርና የፍትህ ስርዓቱን ተአማኒነት ማስጠበቅ የሚገባት የከፍተኛ ፍርድ ቤት ፕሬዚዳንት ወይዘሮ ልሊሴ ደሳለኝ በህግ የሚፈለግን ሰው በችሎቱ ግቢ ውስጥ አግኝታው አባብላው ሲሸኙት ከዚህ በላይ ምን የሚያሳዝን ነገር ይነገራለ ሲሎም በችሎቱ ቆመው ተናግረዋል። አቶ ዮሐንስ አክለውም ይህ ችሎት ስዩም እንዴት ማቅረብ እንዳለበት ሲያስብ ሲጨነቅ፣ አለቃችሁ ደግሞ ደጅ ላይ ከግለሰቡ ጋር ሻይ ቡና እያሉ ነበር። እናንተም ከዚህ በላይ ብትሄዱም እንደኛ ታስራችሁ ቤተሰቦቻችሁ ሊበተኑ ስለሚችሉ ብዙ አናስቸግራችሁም ተውት ብለዋል። አቶ ክርስቲያን ታደለ በበኩላቸው ትላንት ወደ ችሎቱ ስገባ ስዩምን አይቸው ነበር። ምናልባት የቀረበበትን ክስ ቀርቦም ሊከላከል ተመስሎ ነበር። በኋላ ግን በችሎቱም እንዳልተገኝና ለመጨረሻ ጊዜ የፌደራል ፖሊስ ጥረት አድርጎ እንዲያቀርበው ትእዛዝ ሲጻፍ ግለሰቡ ከዚህ የከፍተኛ ፍርድ ቤት ፕሬዚዳንትና ክሳችንን ከያዘው አቃቢ ህግ ጋር ተነጋግረው በጊቢው መዝናኛ ክለብ ሻይና ቡና ተባብለው መሄዳቸውን ሰማን። እኔ በግሌ ስዩምን አመሰግነው አለው የራሴ የሚለውን የመንግስት ስርዓትና የፍትህ ተቋማትን ለፍስፍስነት ራቁታቸውን አስቀርቶም አሳይቶናል ሲሉ ለችሎቱም ተና ተናግረዋል። የሁለቱን ተከሳሾች አቤቱታ በፀጥታ የተከታተለው ችሎቱ በጉዳዩ ላይ አስተያየት ሳይሰጥ የፌዴራል ፖሊስ ለመጨረሻ ጊዜም ጥረት አድርጎ ስዩም ተሾመን እንዲያቀርብ ሲል አሰቂኝ ትዕዛዝ ሰጥቶም አብቅቷል። አሁን በቀጥታ ከአማራ ክልል የጦር ግንባር ያገኟቸውን መረጃዎች አጋራችኋለሁ። የደጋዳሞት ብርጌድ ተጋድሎን በቅድሚያ የምንመልከት። ጀብዱ መስራት የማይታክተው ደጋዳሞት ብርጌድ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ሁለተኛ ተፈራ ከራዲያም ጤ ክፍለ ጦር ደጋዳሞት ብርጌድ ከደንበጫ ወረዳ ወደ ደጋዳሞት ወደ ፈረስ ቤት ከተማ ተጨማሪ ኃይል ለማስገባት በተንቀሳቀሰው የአብይ አህመድ ዙፋን ጠባቂ ሰራዊት ላይ በአይነቱ ለየት ያለ ጥቃት ፈጽመዋል። ከግንቦት 6 2017 ዓ.ም አመሻሽ ጀምሮም ከደንበጫ ወረዳ በተንቀሳቀሰው የብልጽግና ኃይል ላይ የደጋዳሞት ብርጌድ አንደኛና ሁለተኛ ሻለቃ እንዲሁም ደጋዳሞት የብርጌድ ቃኞች እንዲሁም መሐንዲሶች ከቀቤ ገደል አንስቶም ዝቋላ ወገም ባለው ሰፊ ቀጠና ውስጥ ባደረጉት እላ አስጨራሽ ትንቅንቅ የአብይ አህመድ ዙፋን ጠባቂ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራም ማድረስ ችለዋል። በሌላ ግንባር ደግሞ የታዷን ተነሻለቃ አባላት በጉድባሰ ቀላ ግንባር በመንቀሳቀስ በፈረስ ቤት ከተማ ዙሪያ የመሸገውን የአገዛዙን ዙፋን ጠባቂ ሰራዊት አረግፈውት ውለዋል። በአጠቃላይ ከማለዳው አንድ ሰዓት ጀምሮ እስከ ቀኑ አስር ሰዓት ተኩል ገደማ በተደረገው የትላንት ውጊያ የፊት አውራሪ ኃይለ ኢየሱስ ፍላጎቴ የግብር ልጆች ባደረጉት ተጋሎ ከ30 በላይ የአብይ አህመድ ዙፋን ጠባቂ ሰራዊት እስከ ወዲያኛው የተሸኘ ሲሆን ቁጥሩ በውል ያልታወቀ ከፍተኛ የብልጽግና ኃይል ቁስለኛ መሆኑንም አረጋግጠናል። በመጨረሻም የብልጽግና ኃይል እንዲሁም አውዳሚው የአብይ አህመድ ዙፋን ጠባቂ ሰራዊት ከፈረስ ቤት ከተማ ወደ ፈረስ ቤት ሚካኤል አሻግሮ በወረወረው የሞርተር ቁንቡላ አማካኝነት ቦሰና ተፈራራ የተባለች አንዲት የስምንት ወር ነፍሰ ጡር ላይ አርፎ የወጣቷ ህይወት ህይወት ወዲያውኑም ማለፉንም አረጋግጠናል። ይህ በእንዲህ እንዳለ በሌላ ግንባር በትላንትናው ዕለት በአማራ ፋኖ ብሔራዊ ኃይል በሸዋ በአበበ ጥላሁን ብሩኬ ደምሴ ብርጌድ ላይ ከሌሊቱ 10 ሰዓት ጀምሮ በሶስት አቅጣጫም፣ ከግሸ ራቤል፣ ከወረኢሉ፣ ከጃማ ደጓሎ የተወጣጣው የብልጽግና ጥምር ጦር ከበባ ፈጽሞ የነበረ ቢሆንም እስከ ምሽቱ ሁለት ሰዓት ድረስ ውጊያው ቀጥሎ ነበር። ነገር ግን ጀግናው የብሩኬ ደምሴ ብርጌድ አልገዛም አለ ሻለቃ ብር ወታደራዊ አዛዥ አምሳ አለቃ ታደሰ ተስፋዬም ከበባውን ሰብረው ድል አስመዝግበው ወጥተዋል። በዚህ ውጊያ የብልጽግና ጦር ከፍተኛ ጉዳት ያስተናገደ ሲሆን ከፋኖ ሰራዊት አንድ ቀላል ጉዳትም ተስተናግዷል። በዚህ ውጊያ የአማራ ፋኖ ብሔራዊ ኃይል በወሎ የጎፋ ክፍለ ጦር ስር በአርበኛ ጌታቸው የሚመራው ኃይል ከወሎ ተወርውሮም በመሄድ በግሸራ ቤል ያለውን መከላከያም ብትንትኑን በማውጣት ከፍተኛ ተጋድሎም አድርጓል። የብልጽግና ከበባም አላማው የብርጌዱን ከፍተኛ አመራሮች ያለም እንደነበረም የታወቀ ሲሆን ነገር ግን አላማውን ሳያሳካም በተቃራኒው የራሱን አመራሮችና ወታደር አስጨርሶም ውጊያው ተጠናቋል። አንድ ታሪካዊ ምስል ላስመልክታችሁ። ዋርካው ምሬና ትንሹ ናቸው። የአፋ ባሃ የማዕከላዊ ኮማንድ አባልና የአማራ ፋኖ ቦሎ ሰብሳቢም ዋርካው ምሬ ወዳጁ ከአርበኛ ዘመነ ካሴ ባውቄም የበኩር ልጅ ፋኖ ኩሩቤል ዘመነ ጋር ነው። ይህ ምስል የሚያሳየው አርበኛ ምሬ ወዳጁ ከአምባሰል ተራራ ተነስቶም የብልጽግናን ጦር እየጠረመሰ አልፎም ድሮን ሳይበግረውም በአባይ በረሃ እነዘመነ ካሴን አግኝቶም ኢንጂነር ደሳለኝ ሲያስብ ሸዋንም አባይ በረሃ ላይ ተጠባብቀው ሶስቱ የፋኖ መሪዎች ማለትም አርበኛ ዘመነ ካሴ፣ አርበኛ ኢንጂነር ደሳለኝ እንዲሁም አርበኛ ዋርካው ምሬ ወዳጆም አባይ በርሃን አቋርጠው ቋራ ላይ ሲጠብቋቸው ወደነበሩም ወደ ወንድሞቻቸው ወደነ አርበኛ ሀብቴ ወልዴም ያደረጉትን የመንገድ ላይ ጉዞና ገጠመኝ እዛው ቋራ ከደረሱም በኋላ የነበረውን ሁኔታ በዝርዝር ሁሉንም ሁነት ሊያስቃ ያገናኛን ፋኖ ባየ ደስታው መስመር ላይ ነው። አድምጠነ እንመለስ። በአጠቃላይ እንግዲህ ይሄ ነው ብሎ ለመናገር በራሳቸው አንደበት ቢሆን የተሻለ ነው። በቀጠናው ላይ ያሉ እኔ ባለውበት የአማራ ፋኖ በጎጃም ከዚህ በፊት የነበሩ አመራሮች የከፈሉትን ዋጋ በመጠኑ ቢሆን አቃለው እረዳለው። ምክንያቱም በብዙ መንገዶች ስለምንገናኝ ማለት ነው። በየቀጠናው ያለው አንድነትና ፈተና ደግሞ ግልጽ ነው። በጎንደርም በሸም በሁሉም እንዲሁም በጎጃም መሪዎች የከፈሉት መስዋዕትነት ይህን አንድነት ለማምጣት የተሄደበት ርቀት ከግለሰቦች ስማ ጠልሸት ጀምሮ እስከ ቡድን እንተኝነት ከዚያም ያለፈ የእርስ በርሽ ኩቾችና ይህንን አንድነትና መስዋዕትነት ለማምጣት መሪዎች ከኃይል ብተና ከኃይል ስብሰባ ከክፍለ ጦር ከብርጌድ ምስረታ ጀምሮ በቀጠናቸው ያለውን ፋኖ ጠርንፎ በአንድ ድርጅት አታግሎ ወደ አንድ አማራነት ቤት መምጣት ቀላል የሚባል ፈተና አይደለም። ከዚህ ጋር በተያያዘ ያሳለፉት ጊዜ በእነሱ ማህደር ውስጥ የሚጻፉ ነው። በአጠቃላይ በተለይም በቋራው ቃል ኪዳን አሁን በተደረገው ስምምነት ግን ቋራ ድረስ ለመድረስ የተከፈለው መስዋዕትነት ቀላል የሚባል አይደለም። ለምሳሌ የወሎ የአማራ ፋኖ በወሎ ቤት አማራ ሰብሳቢ አርበኛ ዋርከው ምሬ ወዳጁ ከ አምባሰል ተራራ ተነስቶ እስከ ቋራ ድረስ ለመሄድ ለመድረስ በተለይ ከወሎ ጎጃም ድንበር እኛ አለንበት እኛ ቀጠና በሸለቆ ብርጌድ አለበት ቀጠና ለመድረስ የዘጠኝ ቀናት ሌሊትና ቀን መጓዝ ነበረበት። ሸበት ጫማ ሰራዊቱን አልብሶ እሱም ጨበት ጫማ ለብሶ ኮዳ እንኳን ውሃ የሚቀሩበት የሌለበት ሁኔታ ነው። እኛ ድረስ የተገናኙት እጅግ በጣም በድካም መንፈስ ውስጥ ሆነው ነበር ያገኘ ናቸው። ሌትና ቀን ነው የተረማመዱት። ያ ሲሆን እንግዲህ እጅግ በጣም ርቀት ያለው በድሮን አሰሳ ያለበት ጠላት መንገዶችን በመዝጋት ለማሳደድ እንደዚህ ያሉ ሙከሮች የነበረበት ይህ አንድነት እንዳይመጣ ለመሆን ከፍተኛ የሆነ ዋጋ ለማስከፈል ጠላትም የተንቀሳቀስበት ሂደት አለ። ያንንም እየጣሱ በህዝባቸው መካከል እየተገማሸሩ ነው ጎጃም ደርሰ ቤታ አማራ ልጆች እንግዲህ የተገኙት ማለት ነው። በሸዋ በኩልም ተመሳሳይ አይነት ዋጋ ነው የተከፈለው። በዋናነት እንግዲህ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኑ በሸዋጥ ሰብሳቢ ልኩን እንደዚህ ይዞ ጎጃም ድረስ ሲመጣ ቀላል የሚባል ዋጋ አይደለም የከፈለው። እሱም ወራትን ተሻግሯል። በተለይ ሸዋ አካባቢ ያለው ዋጋ የሚያስከፍሉ የትግል መስመሮች አሉ። ከዚህ ጋር በተያያዘ አንዳንድ ጉዳዮችም የሰማ ናቸው። እነሱላን በማለት በመጋፈጥ በረሃብ ውስጥ እያለፉ በየቋጥኙ በየሸለቆው እያደሩ የአባይ ሸለቆ በረሃ ላይ ሲደርሱ የተቀበላቸው በጣም ከፍተኛ የሆነ ሙቀት ያለበት በጎጃም ውስጥ ዝቅተኛው ቦታ የሚባለው ነው። በሙቀት እስከ ሃምሳ ሁለት ዲግሪ ሴንቲግሬድ ድረስ ይመታል። ምንም አይነት ጠብታ ውሃ በሌለበት አካባቢ ነው። ሁለቱም መስመሮች ግራና ቀኝ የመጡት ማለት ነው። ጋ በተያያዘ ይህንን ዋጋ ለመክፈል ይህንን አንድነት ለማምጣት የሚሄዱበት ርቀት እጅግ በጣም ፈታኝ ነው። ይ የሚያሳይሽ ለአንድነቱ እና በተለይም የአማራን ቤት ለመገንባት የሚካሄደው የትኛውም ዋጋ ቢሆን ዋጋ ለመክፈል ሰፋ ያለ ርቀት ይሄዳሉ። ከዚያም ባሻገር ደግሞ በሚያውቁት ቀጠና ምናልባትም በተለይ ሰፊ የሚባሉ ወረዳዎችን እያቆራረጡ እንዲሁም ሶስት ወይም ሁለት ዞኖችን እየሰነጠቁ ነው የሚያልፉት። ከዚያ ጋር በተያያዘም በተለይም በአበሸነቁ ብርጌድ አካባቢ ላይ በባለፈው በእናንተ በኩል በመግለጫ ሰጠነዋል። እኛ እንዳጠቃላይ እስካሁን በተለይ በአማራፋኖ በጎጃም በአርበኛ ዘመነ ካሴና አርበኛ አስረስ ማረ ዳምጤ ግን የምማቀው ከስልሳ ቀናት በላይ የሆነ የአንድነት ለማምጣት በየበረው በመንከራተት ና ኮሪደሮችን በማስከፈት ስትራቴጂ ቦታዎችን በመያዝ እና በመንቀሳቀስ ከስልሳ ቀናት በላይ የወሰደ ዘመቻ እና እንቅስቃሴ አድርጓል። እኔም በቦታው ከአርበኛ አስረስ ማረድ አምጤ ጋር ስለነበርኩኝ ሰፋ ያሉ ጊዜያቶችን አብራን አሳልፈናል። እንግዲህ በመሪዎች በኩል በተለይም የአበይ ሸለቆን በተለይ በቀጠናው ላይ የነበረውን እንቅስቃሴ በመያዝ ድልድዩን ከተቆጣጠሩ በኋላ ሁለቱን መሪዎች ለመቀበል ኮሪደሩን ክፍት በማድረግ እስከ አርበኛ ምሬ ወዳጁ እስከሚመጣበት ድረስ አርበኛ አስረስ ማረ ዳምቴ በአባይ ድልድይ ወንዝ ድረስ በየቦታ ላይ ከአርባ ቀናት በላይ በመተኛት በመጠበቅ የነሱን እንቅስቃሴ በማየት እዚያ ቦታ ላይ ተቀምጧል። ዋና አላማውም ጊዜው ሲደርስ ይገለጻል በማለት ጠብቀኗል ያለው እውነታ ነው። እዚያ ድልድይ ላይ አርበኛ ምሬ ወዳጁን ለመጠበቅ እዚው ቦታ የተቀመጠበት ሂደት ነው ያለ። እዚያ ቦታ ህታኝ የሚባል ጊዜ እኔ ያለ እንደምታውቂው ከመርጦ ለማርያም መካነ ሰላም ያለው መስመር የተዘጋበትም ዋነኛው ምክንያት የሁለቱን እንቅስቃሴ ለመግታትና የገናኝ መሰረታዊ የሚባለውን ቀውስ ለማምጣት ህዝቡን ለማስመረር ጠላት ቦታው ላይ ዝቅተኛ ቦታ ነው። በተመሳሳይ ሀምሳ ሁለት ዲግሪ ሴንቲግሬድ ድረስ ይመታል። የአባይ ወንዝ ነው። በወንዝነ ደረጃ ያለው እጅግ በጣም የጎሸ የጎርፍ ውሃ ነው። የመጠጥ ውሃ በሌለበት ምንም አይነት የምግብ አገልግሎት፣ ምግብ ዋስትና፣ ኔትወርክ፣ የመብራት አገልግሎትም እንደዚሁ የሌለበት ቦታ ላይ ለአርባ ቀናት በኛ ስረስማር ዳምጣ አለ ንብ አለ ዝናብ አለ። ምንም አይነት መጠለያ በሌለባቸው ቦታዎች ላይ በሳት የተቃጠለ የሚመስሉ የበረሃ ዛፎች ባሉበት ቦታ ላይ ነው። ጓዳትን ለማምጣት የተደበቀበት ርቀት ነገ በታሪክ የሚዘከሩ ነው። እኔም በምስል ያስኳቸው አንዳንድ ማስረጃዎች ስላሉ ለህዝባችን ይፋ እናደርጋለን። እጃም ላይ ከተገናኙ በኋላ በተለይ በረሃ መሆን አካባቢ ሶማን ሰንት ቆለ ማለፍ የነበረው ግብ ግብም እጅግ በጣም ቀላል የሚባል አይደለም። በዋና ቅርብ ቦታዎችን እያካለሉ ስትራቴጂ ቦታዎችንም እንቅስቃሴ ለማጤንም መሪዎች ጎን ለጎን አካባቢን እየቃኙ ህዝባቸውን እያዩ ይገኙ በየክፍለ ጦሩ በየደረጃው እየተገናኙና ከዚህ ጋር በተገናኘ እጅግ በጣም ከተፈጥሮ ጋር የነበረው ግብግብ እጅግ ዘግናኝ የሚባል ነበረ። ይህንን ማለፍ ለሰው ልጅ ፈታኝ ነው። በትግል ውስጥ ነት ለሚ ለተሰጠው መሪ ደግሞ ይሄ እጅግ በጣም ከባድ ተጓጉላሉ አንዳንድ ኃላፊ ፍነቶች እና ውሳኔና ትእዛዝ የስራ ክፍተቶችም በመሙላት እነዚያን ሁነቶችን በማስተካከል ጎን ለጎን የተሰራም ግዳጅ ከመሆኑ ጋር በተያያዘ በጣም ፈታኝ ነው ማለት ትችላለች። ከዚያም ጎጃምን ጋር ጎጃም ላይ ሶስቱም የአማራ ፋኖ በሁሉ የአማራ ፋኖ በጎጃም ና በወሎ ቤት አማራም በተለይ አማራ ፋኑ በወሎም በተመሳሳይ በናርበኛ ሄኖክ በኩልም ተመሳሳይ ግዳጆች ረጅም ርቀቶችን አቆራርጠው በእነሱ በኩል አጠቃላይ ቀጥታ ወደ ጎንር ቋራ ነው ያመሩት። ከዚህ ጋር በተያያዘም በተለይም የአማራ ፋኖ በጎንደር አንድነት ያሉት መሪዎችም በተለይ በነ አርበኛ ሀብቴ ወልዴና በነ ኮማንዶ ሳሙኤል በኩልም ተመሳሳይ እንቅስቃሴዎች በተለይም ይህንን አንድነት ለማምጣት በነሱ በኩል እነሱ ቀጠና ላይ እንደመደረጉ እነሱ ቀጠና ላይ እንደመደረጉ መጠን የሚኖርባቸው ኃላፊነት ቀላል የሚባል አይደለም። የጠላትን እንቅስቃሴ መክታት፣ የጠላትን ፍላጎት ማየት፣ ሰራዊታቸውን ግ ጉዳይ ዝግጁ ማድረግ ያንን መምራት ለዚህ የሚሆኑ ቦታዎችን ማመቻቸትና መፍጠር ሰራዊቱን መቀበል እንግዶችን መቀበል ማስተናገድ ቦታዎችን መስጠት እና መምራት ለነሱ ቀላል የሚባል ፈተና አይደለም። እንደምናየው የጠላትም እንቅስቃሴዎች አሉት፣ ተመሳሳይ ግዳጆችም አሉት። በርካታ ስራዎች አሉባቸው። እነዚ ጉዳዮች በመቋቋም በነሱ በኩል እጅግ በጣም ደስ የሚል የእነሱን ኮሊደር ግራና ቀኝ እስከምንገባበት ሰዓት ድረስ ሰራዊታቸውን ጫፍ ድረስ በማ ማምጣት አቀባበል እያደረጉ በየቦታው እያሳረፉ በሁሉም በኩል ወታደራዊ እንቅስቃሴውን እጅግ በጣም ደስ በሚል ወታደራዊ ዲስፕሊን ያየንበት ሰራዊቱ ተቀናይቶ የትኛውንም ትዕዛዝ የሚፈጽምበት በጣም አኩሬ የሚባል ስራ በመስራት ቀጠናውን ሙሉ ለሙሉ በመቆጣጠር ሰፊውን ኤሪያ በመሸፈን የአማራ ፋኖ በጎንደር አንድነት ያሉት ወንድሞቻችንም በጎንደር ያሉ መሪዎች እጅግ በጣም ታሪክ የሚዘክረው ነገ በጣም ወርቅ ቀለም የሚጻፍ ገድል የሰሩበት ሂደት ነው ያለ። ከዚህ ጋር በተያያዘ በየቀጠነው ነው በየቦታው ከእንቅስቃሴ ጀምሮ ያለ ራብ አለ፣ በሽት አለ፣ ህመም አለ። ከዛ ጋም በተያያዘ ጎን ለጎን አብሮቸው የሚንቀሳቀስ ልኡካን አለ፣ ሰራዊትም አለ። ያን ሁሉ በማቀናጀት እጅግ በጣም ፈታኝ የሚባለውን ጊዜ የታለፈበት ሂደት ነው ያለ። በነገሮች ላይ ከዚህ ሁሉ የሚያሳየው የጠላት ምንም አይነት ወታደራዊ የሆነ መረጃ የሌለው እጅግ በጣም በሚስጥር የተያዘ አንዱ ለአንዱ ሽፋን የሚሰጣጥበት እስከ መጨረሻው ሰዓት ድረስ እጅግ በጣም በጥብቅ ዲሲፕሊን የተመራ ሂደት ነው ያለ። ከጉዞ እስከመጨረሻው መጨረሻው ይፋ እስከሚደረግበት መግለጫ ድረስ ምን እየተከናወነ ምን እየተፈጸመ እንደሆነ አንዳችም የሚተነፍስ ሰራዊት የሚተነፍስ መሪ እንዲሁም ህዝብ አለመ ኖሩ የአማራን አንድነት የሚያሳይ የሚያረጋግጥ ሁነት ነበር የነበረው። ከዚያም ጋር በተያያዘ የነበሩ ውይይቶች በእነሱ በኩል የተገለጹ ናቸው። እነዚያ ጉዳዮች ላይ የምገባበት ሂደት የለም። በአጠቃላይ ግን እጅግ በጣም በምስል የተያዙ ቪዲዮዎች አሉ። በቀጣይ በዶክመንተሪ በእኔም በኩል ይወጣሉ ብዬ ማስባቸው ፈታኝ የሚባሉ መልካም ምድሮችን የሚያሳይ የሚከፈለውን ዋጋ ቁልጭ አድርጎ ያሳያል ብዬ አስባለሁ። በዝርዝር በተቀናጀ መንገድ እነዋጠዋለን ብዬ ተስፋ አደርጋለሁ። ከዚህ ጋር በተያያዘ እጅግ በጣም ሙቀት በረሃማ ቦታ አለ። አዲስ ቦታ ነው የምንሄደው፣ አዲስ ቦታ ነው እንቅስቃሴ ያለው። ሁሉም መሪ የሚንቀሳቀሰው በማያውቀው ቦታ ነው። ነገር ግን በልቡ ውስጥ ባተመው በሚናፍቀው ኮሊደር ውስጥ ከአንድ ቦታ አንድ ቦታ ለመሄድ በሙሉ ልብነት ከራሱ ቤት ወጦ ራሱ ቤት እንደሚመለስ ያክል እየተሰማው በፍጹም መተማመን ነው እውነቶች ሲከናወኑ የነበረው። ከዚህ ጋር በተያያዘ እጅግ በጣም ደስ የሚል በጣም የሚያኮራ ትዕይንት ነው ማለት ይቻላል፣ ፊልም እስከሚመስል ድረስ መሪዎቻችን ወርቅ የሆነ ዋጋ ለሕዝባቸው ለሰራዊታቸውና ለአንድነታቸው ይህንን ስርዓት ለሚጠለው ሕዝብ የመጨረሻ ነፃነቱን ለማጎናፀፍ የማይከፈለውን ውድ ዋጋ እየከፈሉበት ያለው ሂደት ነው። ያለ ጠላትንም ጎን ለጎን በተለይም በወንደር በኩል ያሉ የነሳሚ ልጆች እጅግ በጣም ደብደኖች ናቸው። ጠላት ተመሳሳይ እንቅስቃሴዎችን በማር በመመከት ቀጠሮን በመቆጣጠር ሰፊሬዎችን በማስረከብ ያለምንም ኮሽታ ነው ሁነቱ የተጠናቀቀው፣ ማለት ይቻላል። ከዚህ ጋር በተያያዘ አኩሪ የሚባል ስራዎች በሁሎች መሪዎች በኩል የተደረገ ነው። በተለይ አንድነቱን ለማምጣት በየቀጠናቸው ያለባቸው ፈተና ደግሞ እጅግ በጣም መራር እንደሆነ አንችም፣ ትግሉም የትግል ታገውምና ትግሉን የሚደግፈው አካል እንዲሁም የሚመለከተው ሁሉ ያውቋል። ያን ሁላ ተጋፍጠው እዚህ ደረጃ መድረሳቸው ቀላል የሚባል ዋጋ እንደማይከፈል የሚያሳይ ነው የሚሆነው መልካም በቀጣይ በሰፊ ዘገባ መስካገኛችሁ። ቸር ያሰማን።